ደግሞ ምክረ አይሁድ የተፈጸመበት ነው። ምክረ አይሁድ እንግዲህ ሰኞም ሲመክሩ ውለዋል፣ ማክሰኞም መክረዋል። ምክሩ ግን የተፈጸመው ረቡዕ ነው፣ በዘጠኝ ሰዓት ነው የተፈጸመው። ለዚያም ነው እኛም እስከ ዘጠኝ ሰዓት የምንጾመው። እና ምክሩ የተፈጸመው ምንድነው ነው ክርስቶስ እንዲሞት፣ እንዲሰቀል፣ እንዲታሰር፣ እንዲገረፍ፣ እንዲገረፍም እንዲሰቀልም በእነሱ የሚገርፉትን አይሰቅሉም የሚሰቅሉትን አይገርፉም ነበር። ስለዚህ በክርስቶስ ግን ሁሉም ተባበረውበታል ማለት ነው። ስቅለትም፣ ግርፋትም፣ ስራትም ሁሉም ተፈርዱበታል እና ያ ምክረ አይሁድ ሊቃነ ካህናት፣ ካህናት፣ ጸሐፍት ፈሪሳውያን፣ እነዚህ በዚያ መካከል እንዲሁም የዮሐንስ ወንጌል ምዕራፍ ሰባት ላይ ኒቆዲሞስን እናገኛለን። ከዚያ ላይ ምንድን የሚለው ኦሪት ክሙቱክ የምንለሰብ እናንተ ኦሪት ሰው ሳያጠፋ ሐሰት ሳይናገር ፍረዱበት ይላል ወይ? እያለ ሲከራከራቸው አይተናል ማለት ነው። ሲከራከራቸው አስቀድሞ በሌሊት ይመጣ የነበረው ኒቆዲሞስ እዚያ ላይ ምክሩ ሲፈጸም ተቃውሟል። እዚያ ውስጥ ሆኖ እንዴት በሐሰት ትፈርዳላችሁ? ህጋችሁ የማይለውን ህጋችሁ ንጹሕ ሰው ግደሉ አይልም፣ ስቀሉ አይልም፣ ግረፉ አይልም። ለምንድን ነው እያለ ሲከራከር አይተናል ማለት ነው።